አካባቢ በዓል እንዴት ይከበራል? ምን ይመስላል? በበዓል ምን አይነት ተግባራትን እንከውናለን የሚለው ከቤት ከአንድ ቤተሰብ ጀምረን ወደ ማህበረሰብ አድገን በማህበረሰቡ ውስጥ በዓል በምን መንገድ እንደሚከበር አብረን የምናይ ይሆናል። ይኸው በተለያየ ቤተሰብ መካከል የሚገኙ ሰዎች የበዓል ዕለት የበዓል ዕለት ማታ ምን እንደሚያዘጋጁ ለቤተሰቦቻቸው ምን እንደሚያቀርቡ በዓልን በምን መልኩ እንደሚያከብሩ፣ ይኸው በእያንዳንዱ ቤት እየተከናወነ ያለ ተግባር አለ። እዚህ ጋ ሴቶቻችን እየተጫወቱ ይገኛሉ። ተለቅ የሚሉ ሰዎች ደግሞ ይኸው ቤታቸውን፣ ግቢያቸውን፣ አካባቢያቸውን እያጸዱ ይገኛሉ። በነገራችን ላይ የደቡብ ምዕራብ ኢትዮጵያ ክልል የራሱ የሆነ የቀን አቆጣጠር ቀመር ያለው በራሱ የሆነ የቀን አቆጣጠር የሚመራ ዓመት በዓልን ወይም ዓመትን ከዓመት ዘመንን ከዘመን የሚቀይረው በራሱ መንገድ እንደሆነ በዚህ አጋጣሚ ልናሳውቃችሁን ልወዳለን። የሚለውን በጋራ እናያለን። ይመርቃሉ ማለት ነው። ይሄኛው ደግሞ ሌላኛው ቤተሰብ ነው። ይኸው ልጆቻቸውን እየመረቁ ይገኛሉ። ሴቶች ይታዘዛሉ፣ ወንዶች ይታዘዛሉ። ለአባታቸው ለወላጆቻቸው፣ በኛ ማህበረሰብ ሰው ይታዘዛል ማለት ነው። እንግዲህ በዓል ነጋ ነው ሲባል በእኛ አካባቢ እንደ ትናንት የሚደረገው ተግባር ነው። ወንድም እያሳየ የሚገኘ ዮባ፣ ባ፣ ዮ ባው እያሉ ይገኛሉ። ይሄ ተግባር ማለት ክፉ ነገር ከቤታችንው ከከቴ ክፉ ነገር ከዚህ ከእንጨቱ ጋር በእሳት ከተለኮሰው እንጨት ከችቦ ጋር እያለ ው እየመረቀ ይገኛል እንግዲህ ችቦ ከለኮሰ በኋላ እያንዳንዱን አካባቢ እያንዳንዱን ቤት ችቦ ለኩሶ እያስነቃ ሂ ውጣ፣ ሂ ውጣ፣ ክፉ መንፈስ ውጣ፣ ከቤቴ ውጣ፣ ከልጆቼ ውጣ በማለት አስወጥቶ ያን እንጨት ወይንም ያን ችቦ አርቆ ይጥላል ማለት ነው፣ አዲሱን ዓመት ለመቀበል። ለሌለት ዋነኛ ሌላኛው ደግሞ የሚከወነው ተግባር ሴት ልጆች ልጃገረዶች የሚዋቡበት እንሶስላ ማታ ታስረው ያድራሉ። ማታ ታስረው ያድሩና ከነጋ ከነጋ እንሶስላው ይፈቅራል ተብሎ ስለሚታሰብ ዶሮ ከመጨው በፊት ቤተሰብ ወይንም እናት ልጇን እንሶስላ አንፈታ ከሌሎች ልጃገረዶቹ ጋር አብረው እንዲጫወቱ ይባባላሉ። ወንዶች በዚህ አጋጣሚ ካዩ አይዝም። ስለዚህ ከወንዶች ተደብቆ ልጆች ማታ እጆቻቸው ታስ ያድራሉ። ከዛ በነጋታ በጠዋቱ ያንን እንሶስላ ተቀብተው በቅቤ በአዲስ ልብስ አሸብርገው ዘመዶቻቸው፣ ወዳጆቻቸው፣ ጎረቤቶቻቸው እየተጫወቱ እየዘፈኑ ይጫወታሉ ማለት ነው የባህል ዕለት ያሉ ልጃገረዶቹ ይጫወታሉ። ልጃገረዶቹ ሲጫወቱ ቤተሰቦች ተነስተው ገንዘብ ሰጥተው ምግብ ሰጥተው ከዛ በማስቀጠል መርቀዋቸው ይሸኛቸዋል። ወደ ሌላኛው ቤተሰብ አሁን ደግሞ እየሄዱ ነው። ይጠራሉ፣ ማለት ነው። ይህኛው ቤተሰብ ይኸው እንግዲህ ቡና አፍልቶ ጎረቤታቸው ሴት ልጇን ልካለች፣ ሄዳ ቡና ጥሩልኝ። በዓልን ከበዓል ያደረገው ዘመንን ከዘመን ያሻገረው ፈጣሪ ነውና እስኪ ከጎረቤቶቻችን ጋር አንድ ላይ በጋራ በዓልና አክብር አንድ ላይ ቤት ያሰራውን እንብላ እንጠጣ ብለው። ይመጣሉ ማለት ነው። ሲመጡ ሲገቡ ዝም ብለው አይገቡም ሂዲዮ ማለት አሁን ዘመኑ ካመጣው ነገር ጋር ተገናኝቶ ሰዎች ወይ አባት ወይ እናት ብቻ ነው የሚጠሩት። በእኛ አካባቢ ወይንም በደቡብ ምዕራብ ኢትዮጵያ ጎረቤት ሲጠራ ከልጆች ጋር አንድ ላይ ነው የሚጠራው። እዚጋ ደግሞ ሴቶቹን ሲባወሉም በአሁኑ ልቅሞች ተብሎ የሚታወቀውን ጨዋታ እየተጫወቱ ይገኛሉ። በጋራ የህፃናትን የአዋቂዎችን መስተጋብር የሚያጠናክር ዘመንን ከዘመን የምናሻግርበት በዓላችን በጥሩ መንገድ ነው የሚከበረው። ከዛ በማስቀጠል ደግሞ ራቅ ብለው ያሉ የተቸገሩ ወገኖች ተጠርተው እየመጡ ይገኛሉ። እነዚህ የተቸገሩ ወገኖቻችን ናቸው።

በትንሹ አንጨምርም እውነት እሱ ብቻ አይደለም የምንጠጣ።